አህለን ሀባይብ ዛሬ እንደተለመደው እንግዲህ በኢሳም ዙሪያ አንዳንድ ነገር ልናወራ ስለ ኢሳም መጥተናል ማለት ነው። ኢሳም እንግዲህ ከወሎ ሴት ውጪ ወደ ውጪ ማንኛችሁም ከኒጋ ቪዲዮ መስራት ከፈለጋችሁ ተጠቅላችሁ ወደ ወሎ ግቡ ብሏል። እንግዲህ ዛሬ ደግሞ ከአንዷ ከቆንጂት ከወሎዋ ቆንጂት ጋር ታዳጊዋ ጋር እንደምቡ ጥሸት አዲስ የተፈነዳችሁ ጋር እንግዲህ ብቅ ብሎ አይተነዋል። ና እኛም ካየን ሀይቀር አናልፍህም ብለን ይዘነው ከች ብለናል ማለት ነው። ወሎዎች ግን ማሻላ፣ ማሻአላ እስኪ ወሎዎች በላይ ካሳዊ ማለት ነው። ውበታችሁ እንግዲህ ያው ተመራጭ ሆኗል ማለት ነው። በፊትም ይክሩ ነበረች፣ አሁን ደግሞ ወደ አዲሷ። ግን ሚፍታህ የት ነህ? ወዴት ነህ ሚፍታህ? አረ፣ አረ ኢሳም ሊነጥቅህ ነው መቃደን ገጥ በል እንጂ። ለማንኛውም ወሎች ላይክ እያደረጋችሁ ተከታተሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኒጋ ለሁ አልሐምዱሊላ። እንዲሁም ክርስቲያን ወገኖች የሰላም ጤና ይስጥልኝ ብያለሁኝ። ሁላችሁም በያላችሁበት አላህ ስብሓን ወተዓላ ይጠብቃችሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንደም ነባሮቹ ላይክ ሸርስ፣ ኮሜንት እያደረጋችሁ ለምታበረታቱ ከልብ አመሰግናለሁኝ። ወሎዬዎች እንግዲህ በዚህ አለፍ ስትሉ ይህን ቪዲዮን ካያችሁት እንዳታልፉኝ። እኔ የወሎዬዎች አድናቂዋ እህታችሁ ከመዳም ኩሽና ማለት ነው። ማለፍ የለም ሰብስክራይብ አድርጋችሁ ላይክ አድርጋችሁ እኔ ከወሎ ነኝ በሉ ኮሜንት ላይ ማለት ነው። በጣም ነው የምወዳችሁ ወሎዬዎች ማለት ነው። የወሎ የቆንጆ መፍለቂያ ወሎዎች ማለት ነው። እና እንግዲህ ዛሬ ስመጣላችሁ ኢሳም አትሉም ምን ይዞ ልመጣ አካላችሁኝ። ዛሬ እንግዲህ ባለፈው አይታችኋል፣ ሰብሰብ አድርጌ የኢሳምን መስፈርት ያሟሉ ሴቶች መጥተው ነበረ። መስፈርቱ ምን መሰላችሁ? ኢሳም ያለው ያቀረበው ላይቭ ላይ ለካሜራ ቆንጆ የሆነች ለካሜራ ዝግጁ የሆነች ነይ ወደዛ ወደዚህ ስላት አለጡ አለሁ የምትል ያኔ ቶሎ አለሁ የምትል ሴት እብሏን እንግዲህ፣ አሁን ከኢክራም ወዲህ ማለት ነው። ከኢክራም ከተለያየ ወዲህ ኢክራም እንግዲህ፣ እንደምናየው እንደምታሳየው ስራዎቿ ወደ መላላጥ፣ ወደ መጋጋጥ፣ ወደ የሚለው ዓለም ወደዚያ ይብቃኝ አለች ይመስላል። ይበቃኛል የሴቶች ዞሮ እኔ ወሎዬ አይደለሁም ወይ ሴትነቴን አስከብሬ እንደ ሴትነቴ መከበር አለብኝ ያለች ይመስላል። እንግዲህ ኢሳም ደግሞ በዚህ ጉዳይ አልተስማማም ማለት ነው። ምክንያቱም አብሯቸው ከሚሰራ ሴቶች ጋር ከቪዲዮ አንጻር ስናየው ኢሳም እንግዲህ ትኩረቱ ቢዝነስና ቢዝነስ ላይ ብቻ ሆኗል ማለት ነው። እንደዛ ስላችሁ ምን መሰላችሁ? የሚያሳየን ቪዲዮዎች በኤፍቢ እንግዲህ የሚለቃቸው፣ በቲክታክ የሚለቃቸው ቪዲዮዎች ምን መሰላችሁ? በቃ ከማንም ጋር ሰርቶ አሀምሼ ቆንጆ ሴት ትሆንና ከማንም ጋር ሰርቶ ያንን ቢዝነስ ማንጣት ብቻ ነው የእሱ አላማ ግብ የሆነው ማለት ነው፣ እንደሚያሳየም ቪዲዮዎችን ማለት ነው። ኢሳም ኢክራም ደግሞ ያንን ነገር አልተስማማችሁም እና እንግዲህ እንደ ሴትነቴ ያው ገንዘብም እየሰራሁ ነው። ገንዘብ ካገኘሁ አይቀር ምን አላላጣይ ምን አጋጋጣይ በየመንገዱ እንደዚሁ ካገኘው ሴትነቴን አስከብሪ የሴት ዞሮ ሆኝ ገንዘብ ካገኘው ምን አስፈለገኝ ያለች ይመስላል እንግዲህ እንደዛ ነው የምናያቸው ማለት ነው በቀደም እንግዲህ ሰርግ ላይ እንዴት እንዳመረባት አቤት ውበት አቤት ወሎዬ ትላላችሁ እና እንግዲህ ዛሬ ደግሞ እንግዲህ ከማን ጋር መጣ አትሉኝም ከናዲያ ጋር ናዲያ እንግዲህ የምታውቋ ዩቱበሯ ናዲያ ዩቱ በሯ እንግዲህ ከቅርብ ጊዜ ወዲህ የፈነዳች እንደ እንቡጥ እሸት እንቡጥ እሸት አሁን መጀመሪያ ሲያወጣ ትንሽ እየሆኑ እያደር እያደራደር የሚጨምረው እሷም እንደዛ እንግዲህ በፊት እንደምታውቋት ቀጫጭ እየነበረች አሁን ልክ እንደንትፍንድት ያለች ማለት ነው። ድንቡሽቡሽ ድንቡሽ ቧሻ የሆነች ልጅ እንግዲህ ዛሬ ከእሷ ጋር ብቅ ብሎ አይተነዋል። ዋል በቲክቶክ ሰፈር እንግዲህ መኪና ውስጥ መቼም የቆየ ቪዲዮ ነው ትላላችሁ እኮ እናንተ። እንደው ኬታ መጣሽ ልትሉኝ ይችላላችሁ። አዲስ ነው ያልኩበት ምክንያት መመሰላችሁ። እናዲያ እንግዲህ በፊት ቀጫጫ ነበረች፣ አሁን ቡጥሸት መስላለች እና ቪዲዮ ራሱ በደንብ ይለያችኋል ማለት ነው። ከቻልኩ አስገባላችኋለሁ። ምክንያቱም ደግሞ ዩቲዩብ እንዳይቀጣኝ ነው እንጂ አስገባላችኋለሁ፣ ቪዲዮ ማለት ነው። እና ተኝታ እንግዲህ መኪና ውስጥ፣ እሱ መኪና ውስጥ፣ እኔ መኪና ውስጥ የመጣሹ ልተኝ ነው ወይ በይተነሽ ብሎ እንግዲህ፣ በፊክስ በፊክስ እያስደነበራት ይገኛል ማለት ነው እንግዲህ አዲስ ፍንዳታ አዲስ ወጣት ስትሆኑ እንደ ነፍሰ ጡር ተኙ ተኙ ይላል መሰለኝ። በየመኪናው ውስጥ ያስተኛል መሰለኝና፣ አረ ተውኝ ምን አለ ብተኛበት እስኪ ተፋቶኝ እያለች ነበረ ማለት ነው። አንቺ ምን አስተኛሽ ነው ጨዋታው? ምን አስተኛሽ ሰው መኪና ውስጥ እምትደርሽበት ደርሰሽ አትተኝም? እምንገድ ላይ ሆነሽ እምትተኙ ምንድን ነው? ወይንስ ጉዞ ከየት ነው ከየት ነው? ከሸገር ወደ ወሎ ነው። እንደዚህ የረዘመብሽና መኪና ላይ ያስተኛሽ። ናዲያ መቼም ያው ሚፍታህ እንግዲህ ይህን ቪዲዮ ሲያየው እንደሚቃጠል ምንም ጥርጥር የለውም። ምክንያቱም ሚፍታህን እንግዲህ እንዳያችሁት ከብዙ ሴቶች ጋር የማይላላጥ የማይጋጋጥ ነበረ። ከሷ ጋር እንግዲህ እየተጋጋጠ እየተላላጠ እያየነው ነው ነው ያው ቪዲዮ እየሰሩ ነው። ግማሹም ሰው ሚስቱ ናት ኒካ ስራዋ ይላሉ፣ ከሚያሳዩት ፊሊንግ አንጻር ማለት ነው። ምክንያቱም ይፍታህን በዛ ደረጃ ስለማይታይ የሚያሳዩትም የፍቅር ቪዲዮ ስለሆነ በትክክሉ ኒካ አስሮ ነው፣ ሚዲያ ላይ ያልወጣ ኒካ ነው እንጂ የሚልም አስተያየት አለ። ነገር ግን ዛሬ ከኢሳም ጋር እንግዲህ ሲያያት ምን ምላሽ ይሰጣል የሚለውን እናያለን ማለት ነው። ኢሳም እንግዲህ ቆንጆ ቆንጆ ሴቶቹን እየመረጠ እየወሰዳቸው ነው። ሴቶቹም እንግዲህ ኢሳም ኢክራም ለቃልን ነው ወይ ማን ነው ከኛ ውጪ እያሉ እንግዲህ እየተጠራቃቀሙ ነው። በነገራችን ላይ ግን ሴቶች እየበዛችሁ እንዲህ በዛችሁ፣ እሱ እኮ አንድ ነው፣ አንድ ብቻውን እየሰ እንዴት አድርጎ ሊያስተናግዳችሁ ነው? ቪዲዮ ራሱ ቢሆን እኮ በዚህ ልክ ባትበዙ ጥሩ ነው። ለማለት ያቀድ ሀቫይ ቦቼ ሴቶቹ ማለት ነው። ያው እንግዲህ ካሰደባችሁን አይቀር ብላችሁን ብላችሁ እያሰደባችሁን ነው። እንግዲህ ከሰራችሁም አይቀር ቀነስ በሉ፣ ቀነስ በሉ። ይህን ያክል እንደ አትደራረቡ፣ አትደራረቡ አት አለፋችሁ እናንተ ራሱ እንደ በመስፈርቱ ራሱ እንደ ቢያገባችሁ እንኳን ስራ ነው። ግን ለአግባ እንኳን ቢል በዛችሁ እንደ በትዳር አንቀጽ እንኳን ለሚባለው ማለት ነው። በጣም በስታችኋል እና ቀነስ ችበሉ ለማለት ያክል ነው። አንተም አታብዘዋ ትለላጣ ትጋጋጥ። ከተወሰኑ ሴቶች ከአንድ ሴት ጋር ስራ ማለት ነው ይሻላል። አይ ልጁ እያለቀሰ ገባ ዛሬ ተቀጥ ግዲ ፋሚሊያስ። ሕፃኑ ልጅ እያለቀሰ ገባ ቢድምፁ ማለት ነው። ያው በርቀትም ቢሆን ገብቷል። ግን እንሻላ አይሰማም ብዬ አስባለሁኝ። እንግዲህ ልላችሁ የመጣሁት የኢሳምን አቋም ልታቆት ይገባል ለማለት ያክል ነው። ከወሎ ሴቶች ጋር ነው እንግዲህ እሱ ብቅ እያለ እንትን ያለው። ሌሎቻችሁ የሌላው ሀገር እሱ ጋር የቀረባችሁ እንግዲህ ያው አልተሳካላችሁም ማለት ነው። ወይ ጠቅላችሁ የወሎን ቁንጅና ነገሩም። ቁንጅናኮ መሰጣት ነው። እንዴት ትሰጣላችሁ? ከወሎች እንዴት ነው የምትሰጡት? ለማንኛውም እሱ ወደ ወሎ አዘን ብሏል። ወሎዮች ናችሁ እንግዲህ መሳተፍ የምትችሉት ኢሳም መስፈርት ላይ ማለት ነው። ሌሎቻችሁ አርፋችሁ ተቀመጡ እያልኩ ነው ሀባይ ቦቼ። ምክንያቱም እንግዲህ ለብዛት ለአራት ዓመት ሙሉ ከኤክራም ከወሎዬዋ ሸበላ ጋ ተቁመተ መለሎ ጋ ነው እንግዲህ የምታዩት ነበረ አሁን ደግሞ ከእሷ ጋር ተለያዩ እንበላቸው። ነገሩ እነሱ እኮ ድራማ ነው። ያንኩላ ድራማ ሰርተውብን ደግሞ እንደዚህ እላለሁኝ። ባል ሳይመጣ የውጭ ባል መጣ ብለው መኪና ገዛልኝ ብለው እንደዛ አድርገውን ማለት ነው። መኪናውን በራሴ ብር ነው የተገዛው። ባል የለ ብለውን አሁን ደግሞ ተለያዩ ብዬ ላወራ ነበረ። እነሱ ድራማ እየሰሩብን ሀባይቦቼ። እና እንግዲህ የዛሬ ቪዲዮ ይህን ይመስላል። ይበቃኛል፣ ይህን ያልካልኳችሁ ለማንኛውም ላይክ አድርጉ፣ ሰብስክራይብ አድርጉ። ኢሳም ከናዲያ ጋር ወደ ወሎ ብቅ ብሏል ለማለት ያክል ነው። ሌላ ነገር ደግሞ እንዳታዞሩት ማለት ነው። እናንተ ሌላ ነገር እንዳትሉ ይሄን ለማለት ፈልጌ ነው። እስኪ ለቻናል የአዲስ የሆናችሁ ሰብስክራይብ ሆኑ እያረጋችሁ፣ በሌላ በአዲስ ቪዲዮ እንመጣለን። ባይ ባይ። ወዳችኋለሁ ሀባይቦቼ። ሰላም ለሀገራችን።